እጅግ ልዩና ውብድር በታሪካዊቷ ፒያሳ ላይ ይዘንሎ መጥተናል። ካራዳ ፓርክ ፊት ለፊት ካራኪሎና ሜክሲኮ በቅርብ ርቀት መገኛውን አድርጎ ስታንዳርዱን በጠበቀው አፓርታማዎቻችን ላይ ለጥቂት ቀናት ብቻ የሚቆይ ታላቅ ጥናሽ ሜሪት ፕሮፐርቲስ ይዞላችሁ መጥቷል። ባለ 1 ሜኝታ ከ441 ሺ ብር፣ ባለ 2 ሜኝታ ከ855 ሺ ብር፣ ባለ 3 ሜኝታ ከ11 ሚሊዮን ብር ከድመ ክፍያ ጀምሮ እኛ ጋር ያገኛሉ። እንዲሁም 7 ፐርሰንት ለሚከፍሉ 30 ፐርሰንቱን ድርጅቱ የሚችል ሲሆን ታዲያ ይህ እድል የተመቻቸው ለአስር ሰዎች ብቻ ስለሆነ ፈጠነ ብለው ከስር ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ሰላም ሰላም ሰላምና ጤናን ፍቅርን፣ በረከትን ያድልኝ ክብራትና ክብራን ሳድስ ቤተሰቦቼ እንደምን አላችሁልኝ? በጣም መሰረታዊ የሆነ መረጃ ዛሬ አካፍላችኋለሁ። በጣም አንገብጋቢ የሆኑ አስር ነጥቦችን በዚህ ፕሮግራሜ ላይ አስቀምጥላችኋለሁ። የማርቡርግ ቫይረስን ተመልክቶ እንግዲህ እንደተነገረው በኢትዮጵያ የተገኘው ቫይረስ እንዲሁም ኮንፈርመድ የሆነው ማርቡርግ መሆኑን የዓለም ጤና ድርጅትም እንዲሁም ደግሞ ሌሎች መረጃዎችም በደንብ አድርገው እንደገለጹ ሰምታችኋል። ስለዚህ ስለዛ ምን ያደርጋል? እንዴት ይተላለፋል? ምን ይሆናል የሚለውን እሱም በደንብ ስለሰማችሁ እዛ ላይ ትኩረት አላረግም። ነገር ግን አስር አንገብጋቢ ከዚህ ቫይረስ ጋር የተገናኙ ነጥቦች አሉ፣ እነዚህን እንመለከታለን። በተለይ በተለይ ደግሞ በግብጽ ሀገር ማርቡርግ ተብሎ የሚጠራው ቫይረስ ከግብጽ ጋር በምን ሊገናኝ ቻለ? ማለትም በሚገርማችሁ ደረጃ ላይ በእያንዳንዱ መረጃ ማየት ይችላላችሁ። እዚህ ጋር እንደሚነግራችሁ ዘ ተርም ማርቡግ ኢጂፕት የሚለውን ነገር ካያችሁ ስለ ማርቡርግ ቫይረስ እያወራን ነው ይላል መረጃው። ሪፈርስ ቱ ማርቡርግ ቫይረስ ማርቡርግ ኢጂፕት ተብሎ ከተባለ በኋላ ማለት ነው። ከዚህ ጋር እንግዲህ የሚያገናኘው ኢጂፕሽያን ፍሩት ባትስ አሉ። የግብፃውያን የፍራፍሬ ሌሊት ወፎች ማለት ነው። እነዚህ የሌሊት ወፎች የግብጽ ዝርያዎች ናቸው የሚባሉትም ሮሴተስ አይጀፕቲከስ በሚባል ነው በሳይንሳዊ ስማቸው የሚጠሩት። ሶ እነዚህን ባትስ ወይም የሌሊት ወፎች የማርቡርግ ቫይረስን የሚያመጡ ናቸው። ሁሌ ስለ እነዚህ ሲነገር ኢጂፕሽያን ፍሩት ባትስ ተብለው ነው የሚጠሩት። በየትኛው መረጃ ላይ ከፍታችሁ ብታነቡ ይህንን በግልጽ ይነግራችኋል። ሰርች አርጋችሁ የ የማርቡርግ ቫይረስን ካያችሁት የግብጽ የፍራፍሬ ለሊት ወፎች በሚል ነው የሚቀመጠው። እነሱም ያመጡት ነው ዜናው የሚናገረው። እሱ ብቻ አይደለም። ለምሳሌ ዋይል ማርቡርግ ቫይረስ ዲዚዝ አውትብሬክስ አር ኮመን ሞር ኮመን ሰብ ሰሃራን አፍሪካን ኢጂፕሽያን ፍሩት ባት አክትስ አዝ ሪዘርቫየር ፎር ዘ ቫይረስ አንድ ካን ትራንስሚት ቱ ሂውመንስ። አብዛኛዎቹ የሰሃራ በታች የሆኑ ሀገራት ናቸው የዚህ ቫይረስ ተጠቂም የሆኑት ግብጽ ግን ይሄ ቫይረስ እስካሁን ድረስ እንደዚህ አውትብሬክ አላረገባትም። ሲክሬቱ ምንድን ነው? ሲዛ ላይ ያለው ነገር በደንብ ማየት መቻል አለባችሁ ቤተሰቦቼ። እንግዲህ ይሄን በተመለከተ የሰውነት ፈሳሻቸው ላይ ከነዚህ ሌሊት ወፍ ዝርያዎች የሚነሳ በዛም ደግሞ ሰው ለሰው በሚገናኝበት ሰዓት ላይ የሚመጣ ትራንስሚሽን የመተላለፍ ሂደት በተለይ የሰውነት ፈሳሽ ላይ የተበከለውን ሰው የሰውነት ፈሳሹን በመንካት የሚተላለፍ እንደሆነ እናያለን። ሶ ይሄንን በተመለከተ የኢጂፕሽያን ፍሩት ባት ወይም ደግሞ ሮሴተስ አጅፕቲከስ ተብለው የሚታወቁት እነዚህ የማርቡርግ ቫይረስ አምጪ የሆኑት የሌሊት ወፍ ዝርያዎችን ተመልክቶ በጣም ጥልቅ ያለ መረጃ አሳያችኋለሁ። ስለዚ ስለዚህ ይሄ በጣም ቤዚክ ነው። ይሄንን ስትረዱት የቫይረሱ አካሄድ አሁን ያለው ቀጥሎ የሚሆነውንም ነገር በጠቅላላ በጣም በጥንቃቄና በብስለት እንድታዩት ያደርጋል ማለት ነው። ይሄ እንግዲህ ቫይረስ ካን ሪፕሊኬት ን ባት ዊትአውት ኮውዚንግ ኢልነስ። በጣም የሚገርመው ደረጃ እሱ ነው ቫይረሱ እነዚህን የሌሊት ወፍ ዝርያዎችን ሳይጎዳ ወይም ሳይገላቸው ነው እነሱ ተላላፊ ወይም አስተላላፊ ሆነው የሚቀመጡት። እነሱን አይገዳቸውም፣ አይገላቸውም፣ ነገር ግን ተሸክሞት ይኖራሉ። ምንድን ነው ሲክሪቱ? ይህንን በደንብ ማወቅ መቻል አለባችሁ። እዛ ውስጥ ያለውን መንፈሳዊ ሲክሪት ስናየው ነው ይህን እንግዲህ ደም እያፈሰሰ በጆሮ፣ በአፍንጫ ባገኘበት አቅጣጫ ሁሉ ደም እያፈሰሰ የሚገድል በሽታ ሴት ልጅን በመራቢያ አካሏ ሁሉ ሳይቀር በመጸዳጃ ክፍል አካባቢ ሁሉ ሳይቀር ደም በደም አድርጎ አፈነዳርቶ የሚገል ነው ይሄ ቫይረስ እና ስለዚህ ምንድን ነው ሲክሪቱ የሚለውን አንገብጋቢ የሆነውን መረጃ በደንብ ነግራቸዋለው። አብረን ቆይታ እናድርግ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦች በጣም አንገብጋቢ የሆኑ መረጃዎችን በዚህ ላይ ያካትትላችኋለሁ። እንግዲህ የመጀመሪያው የነዚህ ባት ወይም ደግሞ የሌሊት ወፍ ዝርያዎችን ተመልክቶ ግብጻውያን በጥንት አምልኮቶቻቸው ይህንን ባት ወይም የሌሊት ወፍ ዝርያዎችን በተመለከተ ልክ የከብቶች እንዲሁም ደግሞ የሌሊት ወፍ ጆሮ፣ ሌሎችንም ቅርጽ የያዘ ይሄ የምታዩት ጣዖታዊ መንፈስ አለ ማለት ነው። እና ይሄን ያከብሩታል። ይሄ ጣዖታዊ መንፈስ እንግዲህ የሚከበረው ዘወትር ማለት በየአመቱ ኖቬምበር በገባ ሰዓት ላይ ነው። እዚህ ጋ እንደምታዩት ኖቬምበር አሶሲሽን ነው፣ ከዚህ ቫይረስ ጋር የተያያዘ ፎት ይሉታል። ከኖቬምበር 8 እስከ ኖቬምበር 17 የሚመጣ ነው። ስለዚህ ምን ማለት እንደሆነ እወቁ። ይሄን አጋንንታዊ መንፈስ የባት ወይም ደግሞ የሌሊት ወፍ አጋንንታይ መንፈስ ነው። አሁን በሽታው የተባዛው ወይም የተተላለፈው በዚህ ሰዓት መሆኑን ታያላችሁ ማለት ነው። ይሄ አሁን ያለንበት የኖቬምበር ወር ነው። አሁን ዛሬ ኖቬምበር 5 ነው። ቫይረሱ እንግዲህ የጀምረው በኖቬምበር 13 ኑሮ ታያላችሁ። ከዚህ ቀጥሎ እንግዲህ ግብፃውያኑ የሚያደርጉት የሚያስመልኩት ዘናይል ወይም ኖቬምበር 8 እስከ ኖቬምበር 26 ያለውን ጣውታይ መንፈስ ነው። እንደዚህ እንግዲህ እዚህ ጋር እንደሚያሳያችው ፓርት ኦፍ ኖቬምበርን ኢጂፕሽን ዞዳይክ በዞዲያካቸው ላይ በዘመን አቆጣጠራቸው ላይ የጥንት አጋንንታዊ አስመላኪ ግብፃውያኑ የሚሰሩት ጥንቆላቸውንም፣ መተታቸውን የሚሰሩት በዚህ ሰዓት ላይ ነው ማለት ነው እያችሁ። ከዛ ቀጥሎ እንግዲህ ዘ ናይል የሚለውን ይጀምራሉ ማለት ነው። ስለዚህ አሁን በግብጽ ላይ የሚደረጉ ጥንቆላውንም ድረስ ጠንቋዮቸዋሉ ይሰራሉ ከዚህ ጋር የጥንት መናፍስቶችን የሚቀሰቅሱ በዚህም የሚያደርጉት ዘናይል ወይም በኖቬምበር ወር ላይ ቀጥሎ የናይልን ፖለቲክስ ያጧጡፉታል፣ ወይም በዚህ ላይ ያለበት የፖለቲካ ጉዳይ እንደሆነ ታያላችሁ ማለት ነው። ስለዚህ ይሄ አሶሲሽን ጸሎት ይፈልጋል። አንደኛው አንገብጋቢ መረጃ ይሄ ነው። ሶ ለምን ብላችሁ ብትሉ ይሄንን ሲክሬት እዚህ ጋር በደንብ አድርጋችሁ ልታዩ ይገባል። መነሻውን ከተረዳችሁ መጨረሻውን መከላከል አይከብዳችሁ ማለት ነው። ውድ ቤተሰቦቼ እንግዲህ እዚህ ጋር እንደምታዩት ኢቢስ ብለው ይሄ ቶት የሚሉት አሁን ቅድም ያልኳችሁን ኢቢስ ብለው ያመልኩት ነበረ። አሁንም በጥንቆላቸው ላይ ያን ይሰራሉ። ይሄ ምን አይነት ነው አለቢስ በርድ በርድ ነው የወፍ ዝርያ ነው። ሶ ይሄንን አንክሊን ስፒሪት በዚህ ያልፈው ያስመልካሉ በዚህ ሰዓት ላይ። ስለዚህ የግብጽ ቫይረስ ተብሎ የሚጠቀሰው ማርቡርግ ቫይረስ መንፈሳዊ አንድምታው ምን እንደሆነ እዚህ ጋር በደንብ ልትረዱ ይገባል ማለት ነው። በሁለተኛ ደረጃ ያለው መንፈሳዊው አንገብጋቢ መረጃ መጽሐፍ ቅዱስ ላይ የሚወስደን ነው። እንግዲህ ይሄ ማርቡርግ ቫይረስ ከምንድነው ነው የሚተላለፈው ብላችሁ ማየት ትችላላችሁ። እዚህ ስክሪን ላይ እንደምታነቡት ኢጂፕሽያን ሮሴት ባት የሚባሉት ኢዚ ይላል ኦንሊ ኖውን ናቹራል ሪዘርቬየር ሆስት ኦፍ ማርቡርግ ቫይረስ ብቸኛው ማርቡርግ ቫይረስን የሚያመጣው የሚፈበርከው እነዚህ የሌሊት ወፎች ናቸው ማለት ነው በግብፅ ውስጥ ያሉ የሌሊት ወፎች ወፎች ናቸው በፍራፍሬዎች አልፈው በእንደዚህ በጣም አደገኛ ኢንተራክሽን ይፈጥራሉ ስለዚህ ማርቡርግ ቫይረስ ኢጂፕት ሮሴት ባት ሲል ብሎ ያስቀምጠላቸዋል ስለዚህ ወደ ሰው ይተላለፋሉ በስፒልኦቨር ወይም በመነካካት ፈሳሻቸው በመነካካት በቀጥታ እነሱን ኮንታክት ማድረግ ኢንዳይሬክት ኮንታክት የሚባለው ከነሱ ጋር የተያዙ ማቴሪያሎችን ለምሳሌ ግብፃውያኑ በኢትዮጵያ ላይ በዚህ ደረጃ ላይ እንዲመጣ ማድረግ ይችላሉ እንደገናም ደግሞ ብዙ ከዛ ጋር የተያያዘ የሚነሱ ነገሮች እንዳሉ ይታወቃል እንግዲህ ይሄ ማርቡርግ የሚለው ስም የመጣው ከጀርመን ነው በነገራችን ላይ በ1967 ዓ.ም በሽታው ለመጀመሪያ ጊዜ የተገኘው በጀርመን ማርቡርግ ውስጥ ነው በሰርቢያም እንደዚህ የላቦራቶሪ ስርዓትን ችገሎ ነው የጀምረው ይሄ የላቦራቶሪ ፕሮዳክሽን ነው በነገራችን ላይ በላቦራቶሪ ፕሮዲስ ተደረገ የተበተነ ቫይረስ እንደሆነ ከሚነገርላቸው ነገሮች መካከል አንዱ ነው እና ይሄን በተመለከተ ከባትስ ነው አላችሁ እዚህ ጋር የሚነግራችሁ የግብፃውያን ባትስ ወይም የግብፃውያን የሌሊቶፍ ለጥንቆላ መንፈስ የሚጠቀሙት ለሊቶፍ አለ ከዛ ነው የሚመጣው ስለዚህ ሁለተኛው አንገብጋቢ መረጃ መነግራችሁ መንፈሳዊ መረጃ መጽሐፍ ቅዱስ የሚለውን ነው መጽሐፍ ቅዱስ በኦሪት ዘለዋውያን ምዕራፍ 11 ከቁጥር 18 ጀምሮ ማየት ትችላላችሁ ከዛም ዛው ምዕራፉ ላይ በደንብ አድርጋችሁ ብታዩ የሚላችሁ ከወፎች ወገን የምትጸየፏቸው እነዚህ ናቸው አን ክሊን ስፒሪት ያለባቸው ናቸው ማለትም ክሊን ያልሆነ በጣም አደገኛ መንፈስ የሚጫወትባቸው ፍጥረት አለማት ናቸው እነዚህ እነዚህን በተመለከተ አንክሊን የሆነ ስፒሪትስ የሚያስተላልፉቱ እነዚህ ፍጥረታት በተመለከተ መጽሐፍ ቅዱስ የሚለን ነገር መስማት ጥሩ ነው እንግዲህ በመጽሐፍ ቅዱስ ላይ የተቀመጡት እነዚህ ፍጥረት አለማት አእዋፋቱ እዚህ ጋር እንደሚያሳያችው ከወፎች ወገን የምትጸየፏቸው እነዚህን ነው አይበሉም የተጸየፉ ናቸው ብሎ አስቀምጦታል ጌታችን ያን ነግረውናል ስለዚህ እነማንን አስቀመጠ ንስር ገዲ አሳውጪ ጭላት ጭልፊት በየወገኑ ቁራ ሁሉ በየወገኑ ሰጎን ጠላቋ ዝዩ እንደገና ደግሞ በቋል በየወገኑ ብሎ አስቀመጠን ከዛ ጉጉት እርኩም ጋጋ ነው የውሃ ዶሮ የምትባላለች እሷም እርኩስ ናት አትበላም ተብላቸዋል ከዛ ይብራ የሚባል ጥንባን ሳሞር አይበላም እርኩስ ነው ሽመላ አለ ሳቢሳ በየወገኑ አለ ጅንጅላቴ ወፍ ወይም የሌሊት ወፍ አለች ማለት ነው። ጅንጅላቴ ወፍ እና እዚህ ጋር ምን ያስቀምጥላቸዋል? የሌሊት ወፍ ማለት ነው። ምንድናቸው ናቸው? አይበሉም። ለምን? እርኩስ ናቸው ብሎ እዚህ ጋር ያስቀምጣል። ተመልከቱ። እንግዲህ ይሄ አንክሊን ስፒሪት ወይም ደግሞ ያልጸዳ፣ የርኩሳን መናፍስቶች መቀመጫ በመሆናቸው የተነሳ እንደዚህ አድርገው ያመልኩታል ግብፃውያኑ። ይህንም በተመለከተ ሌላ በኦሪት ዘዳግም ምዕራፍ 14 ላይም በተመሳሳይ ሁኔታ እዚህ ጋር ያስቀምጥላቸዋል የማይበሉ ብሎ። ንጹሕ የሆኑትን ወፎች ሁሉ ብሉ አለ። ሊበሉ የማይገባቸው ግን እነዚህ ናቸው ብሎ ያስቀምጥና እርክሰት እንዳላቸው እንዲህ ብሎ ያስቀምጣል። አንደኛው ጉጉት አለ። እዚህ ጋር እንደምታዩት የሌሊት ወፍን ጅንጅላት ወፍ የሌሊት ወፍን ያስቀምጣል። ከዛ ምን ይላል ይህንን እነዚህ ወፎችና እነዚህ የሚበሩ ተንቀሳቃሽ ሁሉ ለእናንተ እርኩስ ነው፣ አይበላም ብሎ ያስቀምጣል። ዊች ሜንስ ምንድ ነው? እርኩስ ነው። እርኩስ ምንድ ነው? አንክሊን ስፒሪት ነው። ያልጸዳ ክፉ መንፈስ የሚጫወትባቸው እንስሳት ስለሆኑ የወፍ ዝርያዎች ስለሆኑ አይነኩም፣ አይበሉም። አብዛኛዎቹ የተላላፊ በሽታዎች የሚተላለፉት በእነዚህ ነው። ስለዚህ ሁለተኛው አንገብጋቢ መረጃ እግዚአብሔርም የሚነግረን በዚህ ደረጃ ላይ እነዚህ እንስሳቶች ላይ በተከሰተ ሰዓት ላይ ጸሎት ልናረግ፣ ልንበረታ በእንደዚህ አይነት ሁኔታ ላይ ነገሩን ከመንፈሳዊ ዓለም አንጻር ልንመለከተው እንደሚገባ ላሳስባችሁ ወዳለሁ። ወደ ሶስተኛው ልለፍ። እንግዲህ ሶስተኛው አንገብጋቢ መረጃ ይሄ ከ ከአውሮፓዎች የወጡ መረጃዎች ናቸው። እንደገናም ደግሞ የነ ሩሲያ አካባቢ ላይ ያሉ መረጃዎች ናቸው። እንደገናም ሌሎች ተከታታይ ሚዲያዎችም ለዚህ የሚሆኑ ዘገባ ዘግበዋል። እዚህ ጋር እንደሚያሳያችሁ አረብ ኒውስም ዘግቦታል። ነገር ይሄ በጣም ሲሪየስ ነው። ኢትዮጵያ ኮንፈርምስ አለ ፈርስት ማርቡርግ አውት ብሬክ አዝሁ ላውድስ ካንትሪስ ፋስት አክሽን ኦልሞስት። ከዛ በኋላ ምርመራው ከተደረገ በኋላ በፍጥነት ቁጥጥር ውስጥ እንዳለ በተለይም ደግሞ የአለም ጤና ድርጅት አፕሪሼት እንዳደረገ እናውቃለን ስለዚህ ምን ይላል ኢትዮጵያ ኮንፈርምስ ፍርስት አውትብሬክ ኦፍ ማርቡርግ ቫይረስ አፍተር ቴስቲንግ እንግዲህ የላቦራቶሪ ቴስት ውጤት ከተገኘ በኋላ ኢትዮጵያ ውስጥ ሌላ የተያዘ ሰው መገኘቱን መረጃዎቹ ያሳያሉ ስለዚህ ሊተላለፍ የሚችል ወይም አልፎ ሊሄድ የሚችል መሆኑን ልናቀው እንደሚገባን በደንብ አድርጋችሁ እንድታሰምሩበት እዚህ ቦታ ላይ ልነግራችሁ ይገባኛል ማለት ነው። በአራተኛ ደረጃ እንግዲህ ይሄ ቫይረስ የኤቦላ ዝርያ ነው፣ የኤቦላ ቤተሰቦች መካከል ነው። እንግዲህ እንደሚታወቀው ፋይሎ ቫይረዲያ ወይም የፋይሎ ቫይረስ የሚያመጣቸው እንደሆነ ይታወቃል። ይሄም በተመለከተ እንግዲህ በጣም አደገኛ ከሚሰሙት ነገሮች መካከል አንዱ ተመሳሳይ የነዚህ ቤተሰቦች መሆኑን ጭምር ነው። ሌላኛው በአምስተኛ ደረጃ ላይ የተቀመጠው ደግሞ ሀይ ፋታሊቲ ሬት አለው፣ በጣም ፈጣን የሆነ የመግደል አቅም እንዳለው ይታወቃል። ይህም በተመለከተ የማርቡርግ ቫይረስ እንግዲህ በጣም ኤክስትሪምሊ ዴንጀረስ የሚባል በጣም አደገኛ ከሚባሉ ቫይረሶች መካከል አንዱ እንደሆነና የፋታሊቲ ሬቱ ወይም መግደል የሚችልበት አቅሙ ከ24 እስከ 88 ፐርሰንት እንደሆነ ልታውቁ ይገባል። ስለዚህ ከፍተኛ ጥንቃቄ የሚያስፈልገው እንደሆነ በግልጽ የምናየው ነው። ከዛ ውጪ በስድስተኛ ደረጃ ላይ የተቀመጠው እንግዲህ ከብዙ ጊዜ ሲምፕተሞቹ ሰድን ሆኖ በድንገት ፈንድቶ ሊወጣ የሚችል ምልክት እንዳለበት ታያላችሁ። ኢልነስ ቢግንስ አብረብትሊ ዊዝ ሃይ ፊቨር ሲቪር ሄዴክ ኢን ጀነራል ማላይዝ በሚል ተቀምጠዋል። ስለዚህ በድንገት ነው የሚነሳው ምልክቱ። ከዛ ጋር ተያይዞ እንግዲህ ሀይ ፌቨር ወይም ደግሞ ፌቨሩ በጣም ሀይ ይሆናል። ትኩሳቱ፣ ራስ ምታቱ፣ ሌሎቹ ምልክቶች እንደ ዳያሪያም አይነት አብዶሚናል ፔይን፣ ሆድ አካባቢ ህመም፣ ተቅማጥ፣ ናውዚያ፣ ማቅለሽለሽ፣ ቮሚት፣ ማስመለስ፣ ሌሎችም ጉዳዮች በሶስተኛው ቀን ነው ሰውየው። በተያያዘ በሶስተኛው ቀን ላይ የሚተላለፉት ማለት ነው። ሶ ይሄን ስታዩት በጣም ፈጣን ጥንቃቄ ይፈልጋል ማለት ነው። ሌላኛው በሰባተኛ ደረጃ ላይ የምታዩት ሎንግ ኢንኩቤሽን ፔሪድ ነው። ረጅም ጊዜ ለመፈልፈል ጊዜ ሊወስድ ይችላል። ከ2 እስከ 21 ቀናት ያክል ለመፈልፈል ያንን ቫይረሱን ተጽዕኖ ለመፍጠር ሊጠቀመው እንደሚችል ማወቅ ያስፈልጋል። ስለዚህ ይህም በተመለከተ ፈጠን ብሎ በነገሮቹ ላይ ትኩረት ማድረግ የግድ ይለናል። ከዛ በተረፈ ግን ኖ አፕሮቭ ስፐሲፊክ ትሪትመንት ኦር ቫሲን ቫሲን፣ ምንም አይነት ክትባት መድኃኒት አልተገኘለት እንደሆነ ልብ ልንል ይገባናል ማለት ነው፣ ውድ ቤተሰቦች። ስለዚህ ያ ማለት በከፍተኛ ደረጃ አደጋው ከበድ ያለና በተለይም ኦክሲጅንን ሰውነታችን መቆጣጠር የማይችልበት የብለድ የደም ግፊትን በተመለከተ ያለውን ነገር እንግዲህ መቆጣጠር የማይችልበት ሁኔታ ይፈጠራል። ከዛም የውሃ እጦት በሰውነታችን ላይ ያስፈልጋ ይወጣ ይከሰታል። ስለዚህ ከፍተኛ ሪሃይድሬሽን መፈጠር አለበት። ከዛም በኋላ እንግዲህ ሌሎቹ ሰከንደሪ ኢንፌክሽን የሚባሉት ሕክምና ያስፈልጋቸዋል። ያ ከሆነ ነገርየውን ለመቆጣጠር በተወሰነ መጠን ድጋፍ ማድረግ ይቻላል። ነገር ግን ከፍተኛው ነገር እዚህ ጋር መታየት ያለበት ጸሎት ነው፣ ቤተሰቦች። ምክንያቱም ነገርየው መንፈሳዊም ጭምር ስለሆነ ከነዚህ ከባት ወይም ከሌሊት ወፍ የተለከሰከሰ መንፈስ የሚመጣ ነገር እንግዲህ ከእግዚአብሔር በጣም በጣም ጥንቃቄና የጸሎት አቅም የሚፈልግ ነገር እንዳለበት ልናውቅ ይገባናል። እጅግ ልዩና ውብ ድል በታሪካዊቷ ፒያሳ ላይ ይዘንለው መጥተናል። ካራዳ ፓርክ ፊት ለፊት ካራኪሎ እና ሜክሲኮ በቅርብ ርቀት መገኛውን አድርጎ ስታንዳርዱን በጠበቀው አፓርታማዎቻችን ላይ ለጥቂት ቀናት ብቻ የሚቆይ ታላቅ ቅናሽ ሜሪት ፕሮፐርቲ ይዞላችሁ መጥቷል። ባለ 1 መኝታ ከ441 ሺህ ብር፣ ባለ 2 መኝታ ከ855 ሺህ ብር፣ ባለ 3 መኝታ ከ1.1 ሚሊዮን ብር ከቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። እንዲሁም 7 70% ለሚከፍሉ 30%ቱን ድርጅቱ የሚችል ሲሆን፣ ታዲያ ይህ ዕድል የተመቻቸው ለአስር ሰዎች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ